እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስለዚህ ቤተክርስቲያናችን የተሰቀለውን ክርስቶስን ትሰብካለች። ብዙዎች ታዲያ የተሰቀለ ክርስቶስን መስበክ ማለት ስለ ቅዱሳን አለመናገር፣ ስለ መቤታችን አለመናገር ይመስላቸዋል። ሐዋርያ ቅዱስ ጳውሎስ የተሰቀለው እንሰብካለን ያለው የጽርዕን የጥበብ ፍለጋ፣ የአይሁድን የምልክት መሻት ነቅፎ እንጂ ስለ ቅዱሳን መናገር ነቅፎ አይደለም። ክርስቶስን እንሰብካለን ያለው ይሄ መጽሐፍ ቅዱስን አለመረዳት ነው። በሌላ አነጋገር ስለ ክርስቶስ የምንሰብከው በመጽሐፍ ቅዱስ ባለን ህግ አይደል? መጽሐፍ ቅዱስ ራሱ ስለ ቅዱሳን ሲሰብክ ስናገኝ ደግሞ ምን ልንል እንችላለን? የሐዋርያት ሥራ ስለ ሐዋርያት ይሰብካል። ሌላ ስለ ማን ያወራል? ኦሪት ዘፍጥረስ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ይሰብካል። መጽሐፍ ቅዱስ አይደል? ስለዚህ ስለ ቅዱሳን ማመስበክ ስለ እግዚአብሔር ብሎ በሃይማኖት በትግስት በፍቅር የኖሩትን ሰዎች ማመስበክ የመጽሐፍ ቅዱስም ታሪክ ነው። ስለዚህ ቤተ ክርስቲያን መጽሐፍ ቅዱሳዊት መሆኗ የሚያሳየው ስለ ቅዱሳን መናገሯ ነው። ስለ ቅዱሳን የማይናገር ቤተ እምነት እውነተኛ እምነት ሊሆን አይችልም። በእርግጥም ቅዱሳኑ በሕይወታቸው የሚሰብኩት ራሱ ክርስቶስና ሌላ ምን አለ? ስለዚህ ስለ ቅዱሳን መስበክ እኮ ክርስቶስ መስበክ ነው ብለን ብንናገር አናፍርም። ለምን? ስለ ሐዋርያው ቅዱስ ጳውሎስ መናገራችን ቅዱስ ጳውሎስ ስለ ክርስቶስ የተቀብሉ መከራ መናገራችን ነው። ሐዋርያው ቅዱስ ጴጥሮስ ቁልቁል መሰቀሉን ካወራው ስለማን ተሰቀለ የሚለው የሚያመጣው ክርስቶስ ነው። ስለዚህ ክርስቶስን የምንሰብከው እንዲሁ በቀላል ነገር ብቻ አይደለም አካላቸውን መስዋዕት ባደረጉ ሐዋርያ ሰማይታት ጭምር ነው የምንሰብከው ማለት ስለዚህ የሰማይታቱ መገደል መታረድ ደማቸው እንደዋ መፍሰስ ለክርስቶስ የተከፈለ መስዋዕትነት ነው ምክንያቱም ብድር መክፈል ነዋል ሐዋርያው ቅዱስ ጳውሎስ ምን ብሏል እግዚአብሔር አብ በልጁ መከራ በደረን ይላል በልጁ መከራ በደረን በመስቀል ላይ ስለዚህ የተበደሩትን ሲከፍሉ የኖሩ ቅዱሳን አሁን የሚነገረው ለገሌ ከፍሏል ብድሩን እኛ ሁላችንም ገና ብድር ለመክፈል ነው በዚህ ዓለም የምንኖረው ብድር ያልከፈለ ሰው ደግሞ ሁሉ አንገት ደፍቶ መኖሩ ማይቀር ጉዳይ ነው ከክርስቶስ ፍቅር ማን ይለየናል አለ እውነት ነው ሰይፍ ነው መከራ ነው ጭንቀት ነው ስደት ነው ረሃብ ነው ወይ በየዕለቱ እንደሚታረዱ በጎች ተቆጠርን ያለው የነቢይ ቃል በእኛ ተፈጸመ አለ ይሄ ተፈጸመ ብለን እንሰብካለን ይሄን መስበካችን ክርስቶስን ከመስበክ ወደኋላ የሚያስብል አይደለም ስለዚህ ቤተክርስቲያን ክርስቶስን እንዲህ እያለች ተሰብካለች